እነሱ ወደ ሌላ ነገር ውስጥ ማስገባል ሌሎችን። አላ ወንዶቹ በጣም መርዘኛ ናቸው። አይ ጆከር አንድ ሰው ሁለት ሰው እኮ አይደለም። በጣም አርነል ሸቷል እኮ ብራዘር፣ አይተዋል ይዘት እየያዘ ነው። የእውነት ነው ምላቸው እና አድርገው ጎጠኝነቱን ጎጠኝነቱ መስርተውታል እንጂ ግዛክትሊ ውስጥ ለውስጥ ጠንክሮ ገባ ሳይታወቅ ነው እንጂ፣ አሁን የሚታወቁ ጎጠኝነቶች እኮ አሉ። እዚህ አካባቢ የሆነ ግራ ቀኝ ልፈሰፈሳለሁ ቢሉ እንደሚረገጡ ስለሚያውቁት በቃ ይህ ነገር ወይ በግል በጀርባ ምናምን እየተወጋ ጉርስ በርሳቸው በጣም ከባድ ነው። ምድር ላይ ተጽዕኖ እንደፈጠረው እኮ ባለፈው ተናግረዋል። ጋይስ ራራራ ምን መሰለ አበራ እኔ ትግሉ ለታጋዮች ብንት ፖለቲካ ማቤት ይወራ የሚባለውን ነገር መሪ አወቅ መሪ ቲክቶክ ላይ ቲክቶክ ላይ ብቻ ቤቱን ከፍቶ የሚያሳትፍ ከአራቱን በኩላ ጎጠኛ ያለሆነ ሰው መርጠን እናስቀምጣለን። ዛሬ በቃ ከዛ ውጭ ያለውን ተሰሚነት የለውም፣ እንሰርዘዋል። ይህ ነው ያለን ነገር ነው ይሄን አትንኩብኝ፣ ይሄ ሰፈሬ ሰው ነው አይነካብኝ የሚል ነው። አሁን ነገር የሚጠቅመውን የሚጎዳውን እያንዳንዱን ነገር ከዚህ ናቸው በቀጥታ ሁሉን እኮ ብሏል። አልኮ እነ መሪነት ተናግረው አልኮ እዚህ ጋር አጀንዳ ሲመጣ ለማጥበብ ሞክሩ አታስፉ ተብሎ እንግዲህ

እንዳለ ነበር። ዝም ከጌት በታች አሁን አንዱ ስለ አንዱ ማውራት ይቅር ነው። ጆከር መቆሚያ ያለበት አሁን አቁሙ ሲባሉ ይብስባቸዋል። ታዋቸው በቃ ማንም አይሰማትም ምድር ላይ እንዳይደወሉ በስም አውጥቶ ለነሱ እሱ ማድረስ ነው። ከዛኛ ነው እንሾማለን። ከአሁን በኋላ ፖለቲካ የሚወራበት እንት ቤት ነው። ቤት እንዳትሄዱ ብለን እንደመድማለን። ሌላው ቤት ላይ ምን አባት አመጣለን። ፖለቲካ መወራት አለበት ከተባለ መብቴ ነው ብሎ የሚገባ ሰው መብት ነው ሲለፈልፍ ይውላል። ሲለፈልፍ ይደ